በዛሬ ቪዲዮችን እንግዲህ የምንመለከተው አብዛኛው የማትሪክ ውጤቶች እንግዲህ እየተስተካከሉ ይገኛሉ እንዲሁም ደግሞ የተለያዩ ጥያቄዎችን የነገራቸው ይነበራል። ለምን ዩኒቨርሲቲያችን እስካሁን ፍሬሽማኖችን ይጠራ አይደለም? ስለ ሪሚዲያርስ የተባለ ምን አዲስ ነገር ያለ? የሚለውን ዛሬ እንግዲህ በሰፊው አንስተን የምንወያይ ይሆናል ማለት ነው። ላይክ እና ሰብስክራይብ በማድረግ እንዲሁም ደግሞ ቴሌግራም ቻናላችን እንጆይ በማድረግ ጀምሩት ማለት ነው። ቀጥታ ወደ ቪዲዮችን እንግባል። መጀመሪያ እንግዲህ የምንመለከተው አብዛኞቹ እንግዲህ ተማሪዎች ውጤታቸው እየተስተካከለላቸው ይገኛል። ለምሳሌ እዚህ እስክሪኑ ላይ የምታዩት እንግዲህ በትክክል የኢኮኖሚክስ ውጤታቸው እንዲሁም ደግሞ በናቹራል ዘርፍ ደግሞ የፊዚክስ የተለያዩ ውጤታቸው እየተስተካከለ እና እንዲሁም ደግሞ አብዛኞቹ በምንጠልጠል ላይ ያላለፉ ተማሪዎች እያለፉ ይገኛሉ ማለት ነው። ለዚህም በዚሁ አጋጣሚ ውጤታቸውን እየገባችሁ ቼክ አድርጉት። ምናልባት ለትንሽ የወደቃችሁ ልጆች አልፋችሁ ሊሆን ይችላል። በጣም ብዙ ውጤትም እየተጨመረ ይገኛል ማለት ነው። ስለዚህ

ከዚህ በፊት ባያችሁ በድረገጽ ላይ የገባችሁ ማየትና ውጤታችሁ መስተካከሉን ቼክ ማድረግ ትችላላችሁ። እንግዲህ እየተጨመረ ይገኛል። በዚህ ምክንያት ብዙ ነገሮች እየተፈጠሩ ይገኛሉ ማለት ነው። ስለዚህ ሁላችሁም ገብታችሁ ቴሌግራም ቻናላችን ላይ ሊንኩ እናስቀምጠላችኋለን፣ ቼክ ማድረግ ትችላላችሁ ማለት ነው። ቴሌግራም ቻናላችን ዲስክሪፕሽን ላይ ያለላችሁ ገብታችሁ ጆይን ማድረግ እንዳትረሱ። በሁለተኛ ደረጃ ላይ ለምንድነው እስካሁን ፍሬሽማን ያልተጠራ ነው? ስለ ፍሬሽማን ሪፕሌስመንትስ መቼ ነው? እንዲሁም ደግሞ ደሞ እስካሁን ዩኒቨርሲቲያችን እንኳን አላወቅንም፣ እንዲሁም ሪፕሌስመንት ለምንድነው እስካሁን ያልተነገረው የሚባል ብዙ ጥያቄዎች አንስታችሁ ነበረ። በዛሬው ቪዲዮ እንግዲህ የሚመልስላችሁ ይሆናል። በአሁኑ ጊዜ እንግዲህ እንደሚታወቀው በጣም የብዙ ተማሪ ውጤት ተሳስቷል። ስለዚህ ያንን ነገር እየተስተካከል እንዲሁም ደግሞ በተለያዩ በትምህርት ሚኒስቴር ላይ የተለያዩ ጥያቄዎች እንዲሁም ቅሬታ ቀርቦ በሰሞኑ ላይ ክርክር ላይ ነበሩ። ውጤት ማለፊያ ሁላ ተጨምሮ ይቀነስ የሚባል ክርክር ላይ ገብተው ነበረ። በዛው ልክም እየተወያዩ ይገኛል። እንዲሁም ደግሞ የዚህ የውጤት መሳሳት ጉዳይ በጣም አሳሳቢ ላይ ደርሶ በጣም እየተስተካከለ እንዲሁም ደግሞ እንደገና እየተጣራ ስለሆነ አሁን ላይ የፍሬሽ ባንድ እንዲሁም ደግሞ የሪሚዲያን ላይ ምንም ነገር እየወጣ መረጃ የለም። መረጃውን እንግዲህ እንደደረሰን የምናሳውቃችሁ ይሆናል። በዚሁ በዩቱብ ቻናላችን ቴሌግራም ቻናላችን እንጆን ብታደርጉት አሪፍ ይሆናል ማለት ነው። ስለዚህ የተለያዩ ክርክሮች ስላሉ እንዲሁም ደግሞ አዳዲስ መርሆች መውጣት አለባቸው የሚሉ ብዙ ተቃዋሚዎች ተነስተው ክርክር ላይ እንደሆኑ የተለያዩ መረጃዎች እየደረሱኝ ይገኛሉ ማለት ነው። ስለዚህ ቶሎቶሎ መረጃዎች እንድርሳችሁ የቴሌግራም ቻናሌን ጆይ ብታደርጉት ለእናንተ በጣም አሪፍ ነው፣ ቶሎቶሎ መረጃዎችን ስለማጋራላችሁ። በዚህ መልኩ እንግዲህ የዛሬ የሁለቱ መረጃ ይህንን ይመስላል ማለት ነው። በዚህ መልኩ ነው የእናንተ የዩኒቨርስቲ መጠረት እንዲሁም ደግሞ ስለ ሪሚዲያል ስለ ግቢ የት ቦታ እንደደረሳችሁ የዘገየበት ምክንያት ይህንን ይመስላል ማለት ነው። ስለዚህ ቶሎ ቶሎ መረጃዎችን ስለመለቅላችሁ ላይክና ሰብስክራይብ ማድረግ እንዳይረሳ ይመቻችሁ።